አይቢ ያሰላም ያሰላም ያሰላም ሀገራችን ላይ የሰላት እንዴት ያምር ነበር። ማሻ አላህ እነ ዘመድኩን ነቀለ ነቀሉ። እንግዲህ አይተው አይታችሁ ዛሬ ያለችው ኢትዮጵያ የእስላም ሀገር መስላለች። እስኪ ተመልከቱ፣ የዜና ማሰራጫቸው በሙሉ እስላም እስላም እስላም እንዲሸጥ

ይህንን ቪዲዮ ሼሪ ፖስት በማድረግ ጀምሩት። ለመንግስት አካል በዚህ ሰው ላይ ለመሆን እስካሁን ድረስ ዝማ ትናንትና በኢድ ቦታ ይሄ ሰው በህግ ይጠየቅልን በማለት ተናግረዋል። ቪዲዮን አንድ ላሳያችው ረሱ ረብሜ ረብረት ቱ መረፈና ላ በርምሰንበር ባ ነርባና ረብረ ቱ አው በህግ ይጠየቅልን። ለምንድን ነው ህግ እስካሁን ድረስ ዝም ያለው? ይሄ ሰው ማሰራቅቶት ነው። ሁላችሁም አንዳንድ ቪዲዮ ሰራችሁ፣ ሁላችሁም ዝም አላችሁ። ይሄ ሰው መያዝ አለበት። እስከሚያዝ ድረስ ማንኛውም ሰው ቪዲዮ መስራት እንዳያቆም፣ መቃወሙን እንዳያቆም በህግ እስከሚጠየቅ ድረስ ማለት ነው። ረሱል ሰለላሁ አለይሂ ወሰለምን ሰድቦ እስልምናን አንቋሾ ዝም ብሎ መብላት የለም። ለዚህ የሙስሊም ህብረተሰብ አሁንም ዝም ማለት የለበትም። ይሄ ሰው መጨቃጨቅ አለበት እስከሚያዝ ድረስ በኢትዮጵያ ውስጥ አይደለም በውጭ ሀገር ያለ ሰው ከዚህ በኋላ እንደዚህ የሚል ይህ ስልጠና በእያንዳንዱ መስጊድ እየተሰጠ ነው። በእያንዳንዱ መስጊድ እየተሰጠ ነው። በእያንዳንዱ መስጊድ እየተደረገ ነው። አፍልተዋል። የሚሰራቸውን የሚያደርጋቸውን ያሳጣቸው። እነፎይ የመጡት ከዚህ በኋላ ነው። እንግዲህ ምንድን ነው እየተዘጋጀ ያለው ከዚህ በኋላ አገሪቷን አረብ ለማድረግ ነው እየየተራወጡ ያሉት። እውነት ነው የሚረዱን አረቦቹ ናቸው። ቦምብ የሚያቀብሉን አረቦቹ ናቸው። ድሮን የሚሰጡን አረቦቹ ናቸው። ቤተ መንግስት የሚያሳድሉልን አረቦች ናቸው። ቤተ መንግስቱን መስገጃ አድርገውታል። አረቦቹ ናቸው አድርገውታል። የቀን መቁጠሪያውን እየቀየሩት ነው። ዓመተ ምሕረት የሚለው ይቅር ብለዋል። ለምክክር ኮሚሽኑ ያስገቡትን ደብዳቤ አነብላችኋለሁ ከፈለጋችሁ በክርስቲያን ስም የሚጠሩትን መንደሮች ልደታ የሚባለውን ቂርቆስ የሚባለውን ቀራንዮ መድኃኔዓለም የሚባለውን፣ ሆስፒታሎች ቅዱስ ጴጥሮስ ሆስፒታል ቅዱስ ጳውሎስ ሆስፒታል የሚባለውን ለእኛም ይጠራልን። በቃ በግራኛ አመድ በምነት ይሁንልን። የምክክር ኮሚሽኑን የሚጠይቁት ጥያቄ ዓመተ ምሕረት የሚባለው ኢትዮጵያ ውስጥ አይሰራም፣ ዓመተ ምሕረት የሚባለው የሂጅራው ሚግባልን በባንዲራ ስምምነት የለንም። አበድኩልሽ ካለሽ የውሸት ነው። እኔ ምግብ መብላት አቅቶኛል። አንቺን ካየው ጀምሮ እንቅልፍ እምቢ አለኝ ይላል። ሌባ ቢያው እስከ አምስት እስከ ቀኑ አምስት ሰዓት ነው የሚተኝ። ምግቡንም ድፍቅ አድርጎ ይበላል። ውሸት በቃ ሼጣን ነው የሚጫወትበት

ሩ ሰብአዊነትን ያማከለ የህዝብ አገልጋይነት በተግባር ሲገለጽ ይህንን ይመስላል። ይህንን ቪዲዮ ሼር ዲዩት ሪፖስት በማድረግ ሁላችሁም የዜግነት ግዴታችሁ ተወጡ። እዚህ ጋር በፎቶ ላይ የምትመለከቷት ዲጄ ሊ ትባላለች። የምትኖረው በዱባይ ነው። ይሄንን በፎቶ የምትመለከቱት ወንድማችን ደረጀን ከኢትዮጵያ በሴኩሪቲነት አስቀጥረሃለሁ እንደመጣ ትቀጠራለ ስራው እጅ ላይ ያለ ብላ አሳምናው፣ ሁለት መቶ ሀምሳ ሺ ብር ከፍሎ አመጣችሁ። ካመጣችሁ በኋላም ስራውንም አላስገባችሁም፣ አየር ላይ ጣለችሁ። ስራው የለም ከኢትዮጵያ ከቤተሰቡ ጭቅ አንድ ሺ ድርሃም በኢትዮጵያ አርባ ሺ ብር አስመጣና የደላላ ትከፍልና ስራ ትገባለ ብላ ተወችው። ወንድማችን ተራበ፣ ተጠማ፣ የትራንስፖርት አጣ፣ ጎዳና ላይ ወደቀ፣ በሰው ሀገር እናም ትናንትና እኔ ቤት መጥቶ አዝኖ በጣም ችግሩን ነገረን። ራበኛለን። ኢማጅን በሰው ሀገር ምግብ ራሱ መስጊድ ተሰልፎ ነበር ምግብ ሲበላይ ነበረው እሱንም ረመዳን ስለሆነ ረመዳን ባይሆን መስጊድ ውስጥም ምግብ አይሰጥም። እና ነግሮኝ፣ ላገዛችሁ በሙሉ እጅግ በጣም አድርጌ አመሰግናለሁ። አዶት መቶ ዶላር፣ አንድ አማራ መቶ ዩሮ፣ ሰክሰስ መቶ ዶላር፣ ኤልሳቤት መቶ ዶላር፣ የምስራች መቶ ዶላር፣ ኢትዮጵያን ሬስቶራንት መቶ ዶላር አግዘውታል እና ሳራ አልሀበሻ ደግሞ ስራ ልታስገባው እና ስራም ካልተገኘ በሷ ወገኖች አሰባስባ ኢቃማ መኖሪያ ፍቃድ እንደምታሰራለት ቃል ገብታለን አለች። ሳርዬ ደግሞ ቃሏን አግባሪና ታደርገዋለች። ሀኒ ፋሽን አስቤዛ ታደርግለታለች። መሲ ብሪጅስቶን ልብሶች ገዛዝቼ በድራይቨር ወስድለታለሁ ብላለች። ወስዳዋለችም እሷ ጋር። ዛሬ ፎቶ ልካልኛለች ዋትሳፕ ላይ ኤምኬ ደግሞ ቤት አፈላልግለታለሁ ብሏል እጅግ በጣም አርግ አመሰግናለሁ ውዶቼ ሁላችሁንም ተባረኩ ወንድማችን አይዞ ስራም ይገኝልሃል እንባክ ይታበሳል እናንተም ህገ ወጥ ደላሎች ብሩን ብቻ እያያችሁ ዝም ብላችሁ እያመጣችሁ ወገናችሁን በሰው ሀገር ሜዳ ላይ የምትበትኑ ስንት ሰው እያበደ ነው ስንት ሰው ተመልከቱ። እስኪ አረ ይብቃችሁ፣ ፕሊስ። እኛም አንድ ላይ ተባብረን ህገ ወጥ ደላሎችን እንከላከል እባካችሁ። ቴንክ ዩ